የአርሰናል ኮከብ ቡካዮ ሳካ ዓለምን እያስገረመ የሚገኘውን ላሚን ያማል የተለየ ፍጡር ነው ሲል ተናገረ። በባርሴሎና ድንቅ ብቃቱን እያሳየ ያለው ላሚን ያማል የሚሰራ ሁሉ ለማመን የሚከብድ ነው ብሏል። ሳካ በ17 ዓመቱ በዚህ ደረጃ ላይ የሚገኝ ተጫዋች ሰምቼ አላውቅም ያለው ቡካዮ ሳካ ከሌላ ፕላኔት የመጣ እንጂ ኖርማል ሰው አይመስለኝም ሲልም ተናግሯል። በእርግጥ ይህን የሚያስብሉ በርካታ ማሳያዎች ታይተዋል። በ17 ዓመቱ ላይ የሚገኘው ስፔናዊ እግር ኳሰኛ ገና በዚህ ዕድሜው አንድ መቶ ጊዜ ተሰልፎ ተጫውቷል። በዚህም ሀያ ሁለት ጎሎችን ያስቆጠረ ሲሆን 33 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። በጠቅላላው ሃምሳ አምስት የጎል ተሳትፎ እንደማለት ይሆናል። በእግር ኳስ ስሙ የገነነ ማንም ተጫዋች በአስራ ሰባት ዓመቱ አመቱ ይህን ውጤት ያስመዘገበ የለም። ስማቸው የናኘው ሊዮኔል ሜሲና ክርስቲያኖ ሮናልዶ እንኳን በአስራ ሰባት ዓመታቸው ያስመዘግቡት ውጤት ከላሚን ያማል ጋር ሲነጻጸር የሰማይና መሬት ያህል የሚለያይ ነው። ሜሲ በ17 ዓመቱ የተሰለፈው በዘጠኝ ጨዋታዎች ሲሆን የጎል ተሳትፎ አንድ ብቻ ነበር። ክርስቲያኖ ሮናልዶ ደግሞ በተመሳሳይ ዕድሜው አንድ ጊዜ ተሰልፎ ያስመዘግበው የጎል ተሳትፎ ዘጠኝ መሆኑን መረጃዎች ያሳያሉ። ይህ ታዲያ ላሚን ያማል በቀጣይ በእግር ኳስ ዓለም ተአምር ሊሰራ እንደሚችል ያሳያል። የላሚን ያማል ወላጅ አባት በቅርቡ ልጁ ከሜሲም ሆነ ከሮናልዶ ጋር የሚነጻጸር እንዳልሆነ ተናግሯል። አሁን እያየን ያለነው ገና 10% የሚሆነውን ብቃቱ ነው ሲል መናገሩ ይታወሳል። ላሚን ያማል አሁን ገና 17 ዓመቱ ላይ ነው። ለባርሴሎናም ሆነ ለስፔን ብሔራዊ ቡድን በክንፍ መስመር ይጫወታል። በዓለም ላይ ካሉ ምርጥ ወጣት ተጫዋቾች መካከል ስሙ ቀድሞ ሊጠራ የሚችል ሆኗል። ከባርሴሎና ጋር የላሊጋ እና የስፔን ንጉስ ዋንጫዎችን አንስቷል። በዘንድሮ የውድድር ዓመት ደግሞ በላሊጋው እየመሩ ሲሆን በሻምፒዮንስ ሊግ ግማሽ ፍጻሜ ላይ ይገኛሉ። ላሚን ያማል ጎልደን ቦይ አዋርድን ጨምሮ ልዩ ልዩ ክብሮችን አግኝቷል። በርካታ ሪከርዶችንም ሰብሯል። ይህ ልጅ በባርሴሎና የፈረመው ኮንትራት እስከ 2026 የሚያቆየው ነው። ባርሴሎና ገና ከያማል ብዙ ስኬት ይጠብቃል። ባርሴሎና ብቻ ሳይሆን ሀገሩ ስፔንም ከላሚን ያማል ብዙ ትጠብቃለች። ይህ ልጅ ለስፔን ከ15 ዓመት በታች ጨምሮ ለዋናው ብሔራዊ ቡድን የተለያዩ ጨዋታዎች ላይ ተሰልፏል። በትንሽ እድሜው የአውሮፓ ዋንጫን ከብሔራዊ ቡድኑ ጋር ማንሳት የቻለ ባለ ታሪክም ሆኗል። በጥቅሉ ሶስት ትልልቅ ዋንጫዎችን አንስቷል። 24 ዓለም አቀፍና ሀገር አቀፍ እውቅናና ሽልማቶችን አግኝቷል። ይህ ገና 17 ዓመት ላይ ለሚገኝ ተጫዋች ለመናገርም ቃል የሚያሳጣ ነው። ይህ ልጅ በአሁኑ ብቃቱ ከቀጠለ በዓለም ላይ በእግር ኳስ የተመዘገቡ ሪከርዶችን ሁሉ ሰባብሮ ከፍ አድርጎ በመስቀል ስሙን ከታሰ ከሰቦ በላይ ማድረጉ አይቀርም የሚሉ ባለሙያዎች ብዙ ናቸው። ሌሎች መረጃዎች እንዲደርሷችሁ ሰብስክራይብ እያደረጋችሁ አብራችን ሁኑ። መልካሙን ሁሉ ተመኝተናል።